ድፍት ምን ሰማኛለህ እዚህ ምድር ላይ እኔ እናንተ ብቻ እንኳን ብንቀር መቼም ልወድህ አልችልም እሺ አራት ሰክሽኝ፣ በእናትሽ እዛው ተሰባብረ በቀረ ወንድሜ አትጥሪኝ። ቆይ ግን እንታ አለብዛህ። ምን አልሽ? ከውረን እኮ ሶስት ቀን ሆነ። ሶስት ቀን ለምን ሶስት አመት አይሆነን? አረ እባክህ። በቃ ይቅርታ። አረ እባክሽ እንደዛ እየተጫወትሽብኝ፣ ቅርታት ያለሽ እንዴ? አረ ወከ አንተ እንደዛ እያንገላታኝ እኔ ምን አልኩ? እንጃልሽ። እሺ፣ ታረቅና የቆሸሹትን ልብሶችን ሁሉንም አጥብልሃለሁ። እውነት፣ የምር ሁሉንም አጥብልሃለሁ። እንደዛ ከሆነ ታርቀናል። እኔ ደግሞ ካርድ ገዛልሻለሁ። ነይ እስኪ ልዩ አንዳይነት እንጫወት። ግን ማፋፍር አይቻልም እሺ?

ነው ነው። ሳትታዘዝ ወዴት ነው? ምን ላርገው? ብስኩቱን እያጎረስከኝ ሚሪንዳውን ደሞ ታጠጣኛለህ። ምን ዘዝ ትዘዝ ነው? አረ ምረር ምረር ምረር፣ አንዴ ይልጠጣ። ያው እስካሁን ስለጠጣኸኝ አመሰግናለሁ፣ ግን እንደባለፈው አይደረግም። ትምህርት ይሆነ አምጣ፣ የተረገምሽ እሰራልሻለሁ። ቆይ አንቺ ማርያ፣ አንቺ ምን ላርገ። አንቺ እንዴት ነው የጠገብሽ? ለማንም ምን ብለሽ ነው የነገርሻት? እውነታውና ደበረህ እንዴ። አንቺ ግን እስከመቼ ነው ከእኔ ጋር የምትፈካከሪው? አረ እባክህ፣ ካንተም ብዙ ታወራለህ እንዴ። ምን ላርገሽ እኔ ቃል ሳትብ አንተ ቤት ትጸዳ እኔ እንጀራ እጋግራለሁ ደግሞ አንተ ወጥ ትሰራለህ እንዴ ትስማማነው አረ እባክሽ እናመረርሽው እንዴ እኔ እኮ ካንቺ ጋር ከምዛዛ ግብዬ ነው ይመችህ ስልኩን ከምትነካከ አሁን እንኳን አታግዘኝም አሁን እንኳን አልችልም ለምን ምን ትሰራለህ አሁንም ተጉልተህ አንዴ ያለህ የአራት ሚሊዮን ብር ውድድር እየተወዳደርኩ ነው ሀብታም ቤት ለ50 ቀን የሚቆይ የአራት ሚሊዮን ብር ሽልማት ይዞላችሁ መጥቷል በየቀኑ 80 ሺህ ብር ለ50 ሰዎች ሊሸልም ነው ከናንተ የሚጠበቀው ሀብታም ቤት ዌብሳይትን ገብታችሁ 300 ብር ዲፖዚት በማድረግ ፋስት ኬኖ ጌምን ሶስቴ በመጫወት ውድድር ውስጥ መግባት ነው አሸናፊዎቹ በየቀኑ በቴሌግራም አካውንታችን እናሳውቃችኋለን ላይ ወዴት ነው ምን አገባ መሄድ የምትችዩ እኔ ያልኩሽ ነገር ስታደርጊ ብቻ ነው ምንድን ነው እሱ እባክህ አንደኛ ሸሚዜን ትተኩሽልኛለሽ ሁለተኛ ጫማኝ ትጠርጊልኛለሽ ሶስተኛ ምግብ ሰርተሽልኝ ነው መሄድ የምትችዩ ተው እንጂ የእኛ አባውራ ኧረ ጨረሽ አንተ ራሱ ጨረስ። ያልኩሽን ነገር ሳታደርጊ ብትሄጂ እንዲህ አጋጭሻለሁ። እሱን እናያለን። ያለ ደፋር አጂ፣ እማዬ ከጀርባ ናት። አገኝሻለሁ አንቺ አመዳም። ማርዬ ማስሊ ብዙ ወንድሜ ውጤት ተለቀቃ እኔ እኮ አንቺን በማስተማሬ እኮራለሁ መቼ ሳኩተሽኛላ እንዴት ልንገረ ማርዬ ምን ሆነሽ ነው ማናስ ከፍቶሽ ነው ወጣትነትን ሳሰስት እኔን በማስተማር ኃላፊነት ውስጥ ተጠምደህ እኔ ግን አንተን ማስደሰት አልቻልኩ አይሳካ ፍቅራ ይፈልጦ የዳሓን ግዳን እህቴ፣ እኔ እኮ አንቺን ከፍዬ ያስተማርኩሽ ጥሩ ደረጃ ላይ ደርሰሽ ደስተኛ እንድትሆን እንጂ እንጂ እንዲከፋሽ እኮ አይደለም። አውቃለሁ የእኔ ጀግና። እኔ እስካለሁ ድረስ ምንም ቢፈጠር እንዳታስቢ፣ ከፈጣሪ በታች በወንድምሽ ሙሉ እምነት ይኖርሽ። ወንድሜ አመሰግናለሁ። እሺ ጭንቀቴን እንዴት እንዳቀለል ክልኝ ብታይ። አንቺ ማለት እኮ ብቸኛው እህቴ ነሽ። ስለዚህ መቼም ቢሆን ከፍቶሽ እንዳለ። አሁን ግቢ እና ልብስሽን ቀይር ሂጂ። ዛምበት ምን ነው ማርዬ? ማዘራ ልጅ። አዎ አልች። ምን ሆነሽ ነው? ኮይ ባ ይሄ አመት ለኔ አልሆነልኝም። የሆንሽውን በግልጽ አትናገሪም እንዴ? ስራ ለመቀጠር ሂጅ ነበር ግን አልሆነልኝም። ሁሉም በጊዜው እንደሚሆን እኮ ነግሬሽ ነበር። ለምንድን ነው የምትጨነቂው? አዎ ግን ባለፈው ውጤት ሳይመጣልኝ ቀረ። አሁን ደግሞ ይሄ ስራ አልተሳካልኝም። ምናልባት አልባት ላንቻላሉ። ፈጣሪ ሲፈቅድ ሁሉም ይሳካል። ምንድን ነው የሚያስቅሽ? ወንድሜ እኔ እንዳይክፈል የማታደርገው እማታደረገው ነገር የለሞ። ለማንኛውም ስቀል። ማዘር ምን ይባላል አንቺ? ወንድሜ ምን እየሰራች ነው? ምንም፣ ደግሞ እየገኛ እንዲ እየበላው ነው እሱ። አያዩሽ ነው እየበላሽ ነው። ብለሽ ብለሽ የሌብነትሽ ተባባሪ ልታደርግኝ ነው? ምን የቤታችን ስኳር በምን እንደሚያልቅ አሁን ደርሰንበታል። ስለዚህ ማዘሯ ወይ የፈለከውን አርግላለሁ ግን ለማዘሯ ትንገራት። አረ ነይ አሁን ዘፈን ከፍትልሻለሁ ትጨፍሪያታለሽ እ ተስማማል

ወቅዶ ሙቷል። አልቀረበሽም። ሀይ እንዴት ነው የሚወቀጠው? እሺ እንደዚህ እንደዚህ ነው የሚወቀጠው። ይማ፣ የረሳሽው የህክምና ቀጠሮ ቡርቴ፣ እስቲ በእናትሽ ተነሽና ሰዓት ይልኝ። እሺ ሰባት ተኩል ይላል። ይማ፣ ሰዓቱ ደረሰ ጨርሹ። ቡርቴ፣ ይሄን እቃ ሰብሰብ አርግሽ አስገብልኝ። አንቺ ደግሞ ቡና ፍልተሽ ጠብቂ።

ስሚኝ ምን ላርግ፣ ምን ላርግ፣ እዘይ እዘይኝ። እኩዮች አግብተው ስንት ቤተሰብ ያስተዳድራሉ። አንተ እዚህ ጋር እዘኝ እንችላለን። ጀዝባ፣ ምን ማሪ፣ ዝም በል እባክህ። ወይ ስራታ ግዜ ወይ ወጥታ አልገላገለ። ይሄን ያህል እንዳሰለችውሽ? እሺ፣ አላወቅኩም ነበር። ለማንኛውም ላገባ ነው፣ እወጣልሻለሁ። እሺ፣ ምን ላገባ ነው? ምን ማለት ነው ላገባ ነው ማለት? እንደ እኩዮቼ መሆን አለብኝ አይደል ከአሁን በኋላ ተንኮል አልሰራብሽም፣ አላዝግሽም። ለትንሽ ቀን ብቻ ትገላግኛለሽ። ወንድሜ ስላናደድከኝ ወንድ እንደዚህ ያልኩ ለሰከንድ፣ እንድትለየኛል ስለ አሁንም አወስኛለሁ። ልወጣ ነው ግን ወንድሜ አላሳዝንህም። ለዚህ ጫቅምሽ ነው እንደዛ ስትሆኝ የነበረው? ምን፣ እስካሁን እየቀለድክብኝ ነበር? ለማንኛውም አንቺን ማዛጊ ተንኮል መስራቴ ይቀጥላል። የትም አልሄድም። እንደው ገደል ግባ። ሲያስጠላ ጅል። የታባሽ ዛሬ አገኘሁሽ። ማርያ፣ ስነ ስርዓት ይኑርሽ። ነይ ተመለሺ፣ ነይ ተመለሺ። አልገባም። ስለ ይሄ መለከተ ማርያ፣ አታናጂ ታላቅሽ ነኝ። ሁና የሆንክ እንደሆንክስ? ቆይ፣ ምንም ምንም የምትይው ምን ጎደለብሽ ወንድሜ? አንተ ላይ እጅን አነሳ በጥፊ ማለት የገረመሽ? እንዲያውም ተመልሰሽ እዚህ ቤት እንዳትመጭ። ምንድን ነው ያደረጉት?

ወንድሜ ይጨነቃል ብለሽ አታስቢም እንዴ? እህቱ ላይ ጨክኖ እጁን የሚያነሳ ወንድም ለምን ይጨና? እኔ እኮ አናደሽ ነው። ማንም እንደሌለኝ እያወቅሽ ከዚህ ቤት ወጣለሁ ስትይ፣ እኔ የፈለግ ይሁን። እኔ እህቱ ላይ እንዴት ጨክነ እጅን ታነሳለ? ይቅርታ፣ የፈለግሽውን እቀጣለሁ። ወደ ቤት ተመለሽ። የራስ ጉዳይ ማርዬ ይቅርታ፣ ሁለተኛ አልመታሽም። ግን አንቺ ደግሞ ሁለተኛ ጠይቄ ሄዳለሁ እንዳትይኝ። ዘንድሮ እኮ የማይታይ ጉድ የለም። ምንድነው አሁን እነዚህ የሚያጣላቸው? እያሳመምከኝ ነው ለቀኝ። አንተም እያሳመምከኝ ነው ለቀኝ። አንተ ቆይ፣ ተላቀቁ። ኑ ለታችሁ፣ ኑ

ደበረሽ አይ እሱማ አልደበረኝም ማለቴ ግን መማታት አልነበረብህም ስትኮሳተሪ በጣም ቆንጆዬንሽ ታድዬ እባክህ እውነት ግን እነሱ ተመቱ ብለሽ ነው የመጣሽ እሱማ እናንተን ለማየት ነው የመጣሁት እንዴ ትልቁ ዳቦ ሊጦና ና እባክህ እንሂድ እናንተ አይጠብቁኝ እንጂ

አምሮብኛል የልትን ነው እንዴት አለብኝ ፍቅረኛ ጋር ነው። አይ ከአንቺ ጋር ምን አገባሽ፣ ከማንም ጋርስ ቢሆን። አሁን ጥያቄው አምሮብኛል፣ አላማረብኝም። ውይ አላማረብም። ድሮስ አንቺን መጠየቅ፣ ደህና ሰው መስለሽ። ቢያምርብህ እኮ አምሮብሃል አለ፣ አያስከፍል ግን። አላማረብም፣ አላማረብኝም። አንቺም እንደሚያስፈልግሽ እኔ ነኝ የማውቀው። አሁንስ ትንሽ ብቻ አምሮብሃል፣ ትንሽ ብቻ። አሁንስ 50% አምሮብሃል እ 50 ፐርሰንት ትላለች እንዴ? አሁንስ 100 ፐርሰንት አምሮባ የኔ ውድ ወንድም እና ያምራል። አልቀየረው ሲጀመር ቅድመ መስቀል ነው እንጂ በጣም ነው ያማረበት የኔ ሸበላ። የኔ ውድ እህት ለዚህ ንግግርሽ ነይ አካውንት ሽን ንገሪ። አንድ ሺህ ሰባ ሁለት ግን እኮ ስለማለውጣ ይሄንን ምጨምር አስገባልኝ። ዛሬ እኮ አልወጣ አንድ ሺህ ሰባ ሁለት አንድ ሺህ ሰባ ሁለት ቻው። ደፋር ማለት እንዴ? ያው ትራንስፈር ለማድረግ ሲስተሙ አይሰራም፣ ምንም ላደርግሽ አልችልም። ብር ውስጥ እንዴ ቀልደኛ። ቻው ኪቢ፣ ቆይ አሳያለሁ፣ ትመለሳታለሽ። እሺ፣ እንደውም አላማረብህም ወንድሜ። የኔ አቮካዶ ብቻ እንደሆነ የበላኸው ማን ነው? ያንቺ ያደረገው ራሴ እኮ ነኝ። ግዞት ግዙ። ቆይ አንተ ልጅ በቃ ፍሪጅ ውስጥ አገኘሁት በላሁት። ምንድነው የምታካብጁ? ምንድነው የምታካብጁ? ቆይ አንቺ ግን ምንጉድ ነሽ? አፍ ምን ከአንተ ብሶ ደግሞ ምንጉድ ነሽ ምናምን ትላለህ እንዴ? የሌላውት ወንድሜ እንኳን በላልኝ ይላል። አንቺ ሴት ትጨቃጭቅኛለሽ። አፈር ደቼ ብላ አሜን። ለምንድን ነው ፍሪጅ ውስጥ እንኳን ያስቀመጠችው ብላ ጠይቅ። ኦፍ እሺ፣ ለምንድን ነው? ፊት ለመቀባት እኮ ነው ያስቀመጥኩ። አትይኝ ፊትሽ ለመቀባት ነበር እንዴ? ቀልደኛ። እኔ ደግሞ ኛንቺ ፊትሽ መቀባት ያምርሻል። አይመለከተኝም። አሁን ገስተ ታመጣል ግደይ ማዘሯ፣ ማዘሯ አምለት ኬቢ ብዙሕ ተጋዲለ ይሄ ልጅ ግን ጭካኔው ጀግና ነው። ኒ አጋሽ አጋሽ ሰንምፍለቃ የእኔ እህት መሆንሽን ግን ያውቃሉ። እና እሱን እያወቁ እንደማላሰልፍ ያለኝ በአንቺና በማዘሯ ድርድር እንደማላቅ አያውቁም ማለት ነው እኮ አሁን ኃይል እንዲሆነ ይሄን ጎንጨት ትበል። ጎበዝ። የት አሉ እነዚያ ምንድን ነው? ወንድሜ ነው። አንቺ ከእነዚህ ጋር ነው? እንዲምጣለው። አዎ ሁለቱም ናቸው። አላሳልፍም ያለ እኔ አያገባኝም። ወደ ቤቴ ልመለስ ነው። ምን ምን ፈልጋችሁ ነው የመጣችሁት? ምንም ሰላም ልንላችሁ ነው የመጣ ነው። ውሸታም፣ ለምን ሄደ መታችኋት ብሎ ሊመታችሁ ነው የመጣው። ምን አራውቃ ነው ትጠጣላችሁ? ሃይ ፋይቭ። ምንድን ነው ሃይ ፋይቭ? ኢነርጂ ድሪንክ እራት ያለው እና ከእጅ ንክኪ ነጻ ሆኖ የተመረተ ነው። እስቲ እስቲ

ሁለት እብድ መጣ። ቻው፣ ደናዋይ እንዴ አትወስደኝም እንዴ? የደበቅሽውን ሁዲ ሳትመልሺኝ የዚህም ይዤሽ ልሄድ አልችል። እሺ በቃ ነኝ እኔ ወሰድኩት፣ ግን ነው ብፈልጊ። ያ አይደለም፣ በቃ እንዳንዴ ለጨዋታው ድምቀት እና እንደዛ አጥቲ። እሺ በቃ ቶሎ ግቢ እና ልብስሽን ቀያየሪ። ደፋን ይዣት ልሄድም ያምራታል እንዴ?

የወልሽ ማሪያ እንደዚህ አይነት ቃል ዳይመቸኝም። እሺ እንዴት አይነት ባክ ከክሽ የሰድሽ ወንበር ቀሳርከሽ መልሽ። ቆይ ቆይ ቆይ ለባነሽ ይያልከይ ነው እ አንዴ እንደዛ አልወጣኝም። ብሬን መልሽ ነው ያልኩሽ ታው እንጂ ለብለ ደግሞ በአደባባይ ለባነሽ አልከኝ። ቆይ ብልሽስ። ጥሩ ማን ልብስ አጥቦ እንደሚያለብስ ማን እንጀራ ጋግሮ እንደሚያበላ ታያለ። እሺ አልገባሽም እኮ ማሪይ፣ ወስደሽዋል ወይ ሳይሆን አይተሽዋል ወይ ነውኩ ጥያቄ እኮ ነው። አላውቅልህም ቶይ አይ የላሜ ፀባይ መቼ ጠፋኝ። ሁለት መቶ ብር ጠፋኝ ብለህ ታለቃቅሳለህ እንዴ? አልጠሻዋ እኔስ ምን አልኩኝ? የተረገምሽ ማርያ፣ አትነግሪ ልቀቀኝ እንዴ! እሺ ይቅርታ። ኧረ እባክህ የልብህን ካደረስክ በኋላ ሁሌም ይቅርታ እንዴ? እሺ፣ ከይቅርታ በላይ ምን ልበልሽ? አልፈልግም ሁሌም ይጋልስ ብለህ ከቤት ታስወጣኝና ከዛም ከመንገድ ታባረኛለህ። አንቺም እኮ ለእኔ አታስቢልኝም። ይህሽ በወጣ ቁጥር የሚታይሽ ውድ ውድ ነገር ነው። አቅም ከሌለ አልፈ መቀመጥ ነዋ። ያው በርገርና ፒዛ በጋበዝሽም ኮፊትሽ አይቀየርም። ያው ነው ነው ይመች ው እሺ፣ እሺ ይቅርታ። እሺ አሁን ሳምቡሳ ትፈልጊያለሽ? ከበርገር ወደ ሳምቡሳ። ዋናው ፍቅሩ ነው። በፍቅር ከተበላ ሳምቡሳ በርገር ነው። ናያውኒድ እሺ፣ ፈገግ በይ። ሕማም ክንያቴ ቆንጂት፣ የማን ምንሆንሽ? ቆንጂት፣ ውድ ዋህቴ፣ ምናምን እንዳትለኝ አላልኩ። ለምን? ወይ ተንኩል ስታስብ ወይ ነገር ስትፈልግ ነው እንደዛ የምትለኝ። እስቲ ዛሬ በፍቅር ሻይ ጠጥተን እንመለስ። ማርያም፣ ትንኩልትን አስቀምጭ። ልምጣሽ። ስማኝ፣ እኔ ብረለስኩም አንተ ነሽ የምትከፍለው። ችግር የለውም ባክሽ። ሻይ ለመጠጣት አይደለም እንዴ? ግን ምንም አስበህ አደለማ መመለስ ትችያለሽ የእኔ ቆንጆ ሰላም እህቴ እዚህ ድረስ ለሸኘሽኝ በእኔና በፍቅረኛዬ ስም በጣም ነው የምናመሰግነው እንዴ ሸይስ ቤት አፍልተሽ እየደጋገምሽ ጠጪ ነው

ቆቆር በሻይ ቆቆር በሻይሽን እዛው ራሽ ሲፈት ዶማ ቻቻ። አንተ አንተ ቆይ ሁሌ ብድር መውሰድ ብቻ ነው። እንደምታውቀው ብድርን አትመልስም እንዴ። የምን ብድር መቼ ይሰጠኝ? እህትን ይያስላክም ተስዶኗ 1340 ብር ደርሷል። ካሁን በኋላ ግን አልሰጠም። ምን ወይኔ እች ልጅ አቃጥራል፣ ደፋኝ ነው። ለምን ሰጣት? ከፋኝ እንደገና መረረ፣ ይመረረ። እኚ አንቺ አምሳል፣ እንዴ ምን? ለምን ነው በልስም ከሰቁ ምትበደሪ? በኔና ባንተ አንድ እንሰማለን ግን አልፈግ ለማልቀስ ተዘጋጂ። አሁን በላበላ አርግና ሂሳቡን ከፍለውጣ። እ ልጋብዝ ብለሻል እንዴ? ጠራሽ፣ ስራ ስራ ነው። ከፍለውጣ ሰሚ እ የኔን ኪንኪ ፀጉርሽን ለማስተካከል ነው። አንድ ሸሚዝ ጠብልኝ ስልሽ የቀወጥሽው እሳይ፣ ምን አገባ። ሰፋ ያለ ጉድጓድ መርጠሽ ግቢ። ይብላይ ላንቺ። እኔስ ወጥቼ ፈታ ብዬ እመጣለሁ። አንተ ግን አላሳዝነህ። እሺ በቃ ለባብሽና ትሄጃለሽ። አንቺ አትወጭም። መጣው እኔ ልወጣ ነው። ይኸው ጨርሻለሁ። አያም ዘመን ዘመን በቃ ትንሸኝና ብር ሰጥሻለሁ። ጀለሱች ጋር ትሄጃለሽ። እሺ ተስማማን? አዎ